እንደምን አደራችሁ ውድ ውድ ውድ ተመልካቾቼ። ባለፈው አርብ ዕለት 20 ኪሎ ሜትር ሳይክል ነበር ሲያቀምጠን፣ በሳይክል ዳውንታውን ደርሰን እንመለስ ተዋውለን፣ እኔ ኮንቴንት ክሬት በማድረግ በጣም ሙድ እያዘብኝ። ሙድ እየተያዘባችሁ እኮ አይመስላችሁም? ነገር ግን የሚደብራችሁ አይነት ኮመንት ይሰጣችሁ ከረን ሊ አሁን ለማታውቁ ሰዎች አምስተኝ ነሻተር እንደዚህ የቆየህ ኮንቴንት ክሬሽን ምናምን ትላለህ፣ ቢዝነስ ቢዝነስ እንዴት ትላለህ? ብዙ ሰዎች በጣም ብዙ ናቸው። እንደምን አደራችሁ ውድ ውድ ውድ ተመልካቾች፣ አሁን ከጠዋቱ ሁለት ሰዓት ሆነ። መንጃ ፈቃድ ፈተና አለኝ ሰሞኑን። ለዛ አንድ ሶስት ቀን የሀገሪቷን ህግ እንዳውቀው ልለማመድ ብዬ ነው። አረ ህዝብ፣ እናሁን ወደዛ እየሄድኩ ነው። እሱ ከጨረስኩ በኋላ ስቱዲዮ እንጂ የፊልም ማድረግ አለብኝ። ከዛ ማታ ከቢዝነስ ፓርትነር ጋር አገናኝና ለእሱ ምልካቸው ፋይሎች አሉ።

ድሬይድ ገዝተናል። እሱን የጠጣን ጠብቋለን። ዩዥሊ እኔ ቡና ስለማልጠጣ ማለት ነው፣ ኤሌክትሮላይት ያላቸውን ድሪንኮች ነው የምጠጣው። እስፔሻሊ ደግሞ ሰሞኑን ባለፈው ዓርብ ዕለት 20 ኪሎ ሜትር ሳይክል ነበር ሲያቀብጠን። በሳይክል ዳውንተውን ደርሰን እንመለስ ተባብለን 10 ኪሎ ሜትሯን ስንሄድ ቁልቁለት ነበረ። 98 ኪሎ ሜትር ምናምን እኔ ከምኖርበት ስንሄድ በጣም በቃ ቁልቁለት ነበረ። እየዘፈንን እየተጫወትን ምናምን ሄድን። ቭሎግ አደርግላችኋለሁ ብዬ ነበረ ኤስዲ ካርድ ከዛም በኋላ ስንመለስ ችግሩ ነው። እንደዚህ ያለ ዳግን ጠበቀ። እንደዚህ ያለ ዳግ እንዳለ ሰውነት፣ እንቂጤን ስጥራፖ ይዞኛል። እግሬ የለም፣ ደክሟል። በነጋተው ኳስ ተጠርቼ ደግሞ በነጋተው ኳስ ለሶስት ሰዓት ነው ምናምን ተጫወትን። ቅዳሜ ዕለት ትናንትና አልቻልኩም። ተኝቼ ነዋል እረፍት ማድረግ አለብኝ ብዬ። እንግዲህ አሁን አቅማችንን ለመተካስ በጌድሬድ እናወራርዳለን። ቡና አይስማማኝም። ቡና ከጠጣሁ በኋላ በጣም ስለሚያም ብቸኛ ኢነርጂ የማገኝበት ነገር ይህን እየጠጣ እንጠብቀዋለን። አይ ቲንክ የቀጠረኝ ጠዋት ሶስት ሰዓት ላይ ነው። አሁን ኦልሞስት 20 ደቂቃ 18 ደቂቃ ይቀራል እስኪመጣ እንነዳለን መኪናችንን ማለት ነው፣ መቻቹ አይኔን የሌለ እያመኝ ነው ላይቱ መሰለኝ። ሶ ስለምን ላዋራችሁ ነበር መሰላችሁ? ዛሬ ሙድ ስለመያዝ ትናንትና የአዶናይን ፖድካስት እያዩት ይመቹ የምር ጆሮ ድፍን የሆነ ልጅና የሆነ ነገሩ ከአብዛኞቻችን ጋር ሌሊት ያደርጋል ብዬ አስባሉ። ቻርጅ እያለቀ ስለሆነ ቶሎ ላውራላችሁ። አብዛኞቻችን ሙድ እያዝብናል። የሆነ ነገር ስንሰራ አይደለም ሶ እኔ ኮንተንት ክሬት በማድረግ በጣም ሙድ እያዝብኛል። ሙድ እየተያዘባችሁ ከ አይመስላችሁም? ነገር ግን የሚደብራችሁ አይነት ኮመንት ይሰጣችኋል። ጓደኞቻችሁ የተለያየ ነገር ይሏችኋል። የኔ ጓደኞች ማይሉ ነገር የለም። ጓደኞች ሳይሆኑ የቅርብ ሰዎች፣ ዙሪያ ላይ ያሉ ሰዎች በጣም ብዙ ነገር ይናገራሉ። ሶ ከረን ሊሁን ለማታውቁ ሰዎች አምስቴንግ ሻተር ለሁሉም ሰው ነው የምናገረው። ምንም ሆልድ ባክ ማድረገው ነገር የለም፣ ምክንያቱም ይዞት የሚመጣው ቤኔፊት ስላለ መንግስት ለአምስት ዓመት ሬንት ይከፍልላቸዋል። ፕላስ እኔ ደግሞ የኢትዮጵያ እየደወልኩ በየጊዜው ቤተሰብ ብርላኩ ምናምን አይመቸኝም። እነዚ ይመቸኝ አይነሱ አሉ። ያንን እኔ ለቤኔፊቴ ብዬ እንደገባው እያወቁ ሰዎች ራሱ አንተ እዚህ የቆየህ ኮንተንት ክሬሽን ምናምን ትላለህ ቢዝነስ ቢዝነስ እንዴት ትላለህ? የሚሉኝ ሰዎች በጣም ብዙ ናቸው። እስክሸማቀቅ ድረስ ማለት ነው። ሶሻል ሚዲያ ላይ ወጥቼ ማውራት እስክሸማቀቅ ድረስ፣ አንተ እዚህ የቆየህ ምንድን ነው ቢዝነስ ቢዝነስ የምትለው ማይለኝ ሰው የለም። ከምነግራችሁ በላይ ማለት ነው። እንደዚህ ሶሻል ሚዲያ ላይ ስቀርብ ምናምን የሆነ ማለት ተረብ ምናምን ሊመስል ይችላል። ደንቆሮ ስለሆንኩ ደንቆሮ ስላችሁ በመጥፎ መንገድ አትዩት። በቃ ድፍና ያለ ጆሮ ነው ያለ። በቃ ማንም የሚሰጠኝን አስተያየት አልሰማም። ውስጤ ሊገባ ይችላል አንዳንዴ ሰው አስተያየት ሲሰጥ ሊሰማኝ ይችላል። ነገር ግን እየተሰማኝ ራሱ ማድረግ ያለብኝን ነገር አረጋለሁ። በቃ አይዶን ኬር አትስት። ምክንያቱም ከየሆነ ስቴጅ በኋላ ምን አለ መሰላችሁ፣ እየተረቧችሁ ያሉት ሰዎች ስለ ራሳቸው የሆነ ኢንሰኪሪ የሆኑበት ነገር አለ። አብዛኛውን ጊዜ ስለ ራሳቸው የሆነ ኢንሰኪሪ የሆኑበት ነገር አለ። ከዛም በኋላ ያቺን ኢንሰኪሪ የሆኑባትን ነገር እናንተ ኦቨርካም አድርጋችሁ እናንተ ተጋፍጣችሁ ራሳችሁን ሶሻል ሚዲያ ላይ ስታወጡ የተለያየ ነገር ስትሞክሩ ትተረባላችሁ። እሱ ብቻ አይደለም ከቤተሰብም ጫና ይደርሳል። እኔውን ፋዘር ኮንተንት ክሬት እንዳደረግ አይፈልግም አይፈልግም ሲሆን አይጠለውም። ኮንተንት ክሬት ማድረጌን ግን አልተረደውም በደንብ እኔ ያለኝ አይዲያ አልገባውም። እኔ ከዩቲዩብ ጥንንጥ ሳንቲ መሰብሰብ የምፈልግ ነው ይመስለው። ቲክቶክ ይከፍለኛል ብዬ የምጠብቅ ነው ይመስለው። ገብታችኋል? ምክንያቱም እነሱ የለመዱት ነገር አለ ወርክ ነው። ገንዘብ መገኘት የሚችለው በሃርድ ወርክና በሃርድ ወርክ ብቻ ነው። ራስን ቪዲዮ ቀርጸ እንዴ ሶሻል ሚዲያ ላይ ትለቃለ። ግን ብሶ አንደርስታንድ ያደረገው ምን እያሰብኩት ያለሁትን ነገር ለእናንተ ብዙ ጊዜ ነገር ያችኋሉ። ከሶሻል ሚዲያ ምንም አገኘው ገንዘብ የለም። ሶሻል ሚዲያ አንደኛ ዶክመንት አደርግበታለሁ ጆርኒን፣ ሁለተኛ ሊድ አገኝበታለሁ፣ ከስተመር አገኝበታለሁ ለቢዝነሴ ኦንሊ ዌይ የ19 ዓመት ልጅ ከስተመር ሊያምነው የሚችለው ጭንቅላቱ ላይ ያለውን ነገር ሶሻል ሚዲያ ላይ ሲያወራ ምን ያክል ኖሌጀብል እንደሆነ ካወቀ በኋላ አንድ ክላይንት መጥቶ አፕሮች ያደርጓል፣ እንጂ በምንም ተአምር ኖ ዌ እኔ በዚህ ቤቢ ፌስ ሄጄ ክላይንት አዋርቼ እንደዚህ እንደዚህ አይነት ሰርቪስ ልስጥ ብሎ መቼም ነው ማያምን። ምክንያቱም ትረስቱን ቢውልድ አላረግኩም። ሶሻል ሚዲያ ያንን ትረስት ቢውልድ እንዳረግ ነው እያደረገኛሉ። አሁን ይህንን ቪዲዮ እያያችሁ ያላችሁ ሰዎች ምታቆኝ ነው ይመስላችሁ እምቷቸዋል ረጃጅም የኔን ረጃጅም ቪዲዮ እያያችሁ ከሆነ ከኔ ጋር ኮኔክሽን ቢውል እያረጋችሁ ነው። እሱም ባለመረዳት ቤተሰብም ላይቀበለው ይችላል። እኔ እንዲያውም በጣም ከሚያስቀኝ ነገሮች ውስጥ አንዱ በጣም ፋዘር ኮንሰርን ከመሆኑ የተነሳ ኮንተንት ክሬት በማድረጌ የትምህርቱን የተውኩት እየመሰለው መሰለኝ የተዘናገው እየሆንኩ እየመሰለው መሰለኝ፣ ጓደኞቹ ይደውሉልኛል፣ ካናዳ ውስጥ ያሉ ዩስ ውስጥ ያሉና በቃ ሁሌ ይምክራል ኢነ ሪስፔክትፉል በጣም ነው ማከብራቸው በጣም ነው መወዳቸው። የሚናገሩት ነገር በጣም በጣም በጣም ቫሊድ ነው። በቃ የሚናገሩት ነገር በጣም ቫሊድ ነው። ብዙ የኔ ኩዮች ላይ ማየው ነገር ነው። ገንዘብ አታሯሩጥ፣ ውጭ ሀገር መምጣት የመጨረሻ ጎል አይደለም፣ ትምህርት ወሳኝ ነው፣ ምናም የሚሉትን ነገሮች ነው የሚነግሩኝ። ግን ደግሞ ስቲል አንዳንዴ ምን አለመሰላችሁ ሰው ሰውም የሚመክራችሁ እኔ ባልሳሳት የሚለውን ነገር እኔህኛውን መንገድ ብከተል ኖሮ አሁን ካለውበት ፖዚሽን ተሽዬ እገኛለሁ ብለው የሚያስቡትን ነገር ገብቷቸኋል። ሀሳቤ እነሱ ቢያደርጉት ኖሮ ሊሳካ የሚችለውን ነገር ነው የሚነግሯችሁ። እናንተ የተለየ ሰዎች ናቸው፣ እኔ የተለየው ሰው ነኝ አይደለ? እኔ አይ ሃቭ ኮንፊደንስ። ሶሻል ሚዲያ ላይ መጥቼ የፈለግኩትን ነገር ማውራት ምንም ስለ ራሴ ሳልደበቅ ሼልተር እንደምኖር መናገር፣ ኖሼ መዳዋ ሲጨንቀኝ ሶሻል ሚዲያ ላይ መናገር። አይ ዶንት ቴክ ኢት ቱ ፋር ገመናዬን እስከማውጣበት ሌቭል ድረስ እንደ ሶሻል ሚዲያ ላይ መጥቼ ማውራት አልፈልግም፣ ግን ስቲል ደግሞ ኢትስ ፓርት ዘ ጆርኒ ጆርኒን ዶኪመንት እያደረኩ ነው ለፊቸር ራሴ። ሰው ብዙ ነገር ይለኛል የሚለውን ነገር ሼር ማድረግ ይችላሉ። እዚህ መጥቼ ጓደኞች አንዳንዴ ተርባሉ ትም በመጥፎ መንገድ አለውም። ምክንያቱም እኔም በጣም ትረባ ላይ ክፉ ነኝ፣ እኔም ተርባችኋለሁ መልሼ ፕሌፉሊ ማለፍ ነው። እናንተም ብዙ ጊዜ ሰው ሲተርባችሁ ምንም ልትሆኑ አንተ ሶሻል ሚዲያ ላይ ቢዝነስ ቢዝነስ ትላለህ እንዴ ምናምን ልትባሉ ትችላላችሁ። እንደቀሉ ቀሉ ሰሉት ዳትስ ዘ ኦንሊ ዌይ አውት። አንዳንዴ በጣም ውስጥ ሊሸረሽር ይችላል፣ በጣም ውስጥ ሊሸረሽር ይችላል። የሆነ ሰርቴን ሊሚት ካለፈ እነዛን ሰዎች አቮይድ አድጓችሁ። ነገር ግን ኮንትሮሎበል የሆነ ተረባ ከሆነ እናንተም ተርቡ። በጣም ከመጠን በላይ ሶፍት መሆንም አያስፈልግም። በጣም ከመጠን በላይ ስትተረቡም ቁጭ ብሎ ማዳመጥ አያስፈልግም። ሶ ፋይን ላይኑን እወቁት። በጣም የሆነ የሚያስቀይም አይነት ንግግር የሚናገራችሁ ሰው ካለ አቮይድ አድርጉት፣ ያንን ሰው። እንደዚህ ዝም ብሎ ኮመንት ጣል ጣል ከሆነ ደግሞ ማለት ነው ሰው ላይ፣ ሰው ተናገረኝ ብላችሁ እዛ ሰው ላይ ምንም ነገር በክፋት አትያዙ። ይሄ ሶሻል ሚዲያ መጥፎ ነገር ነው፣ ሄተሮች ናቸው እነዚህ ሰዎች መጥፎ ሰዎች ናቸው ምናምን የሚለውን ነገር ከጭንቅላታችሁ አውጡት። እነዛ ሰዎች እናንተ የምታስቡትን ነገር አላወቁም። እነዛ ሰዎች እናንተ መድረስ የምፈልጉበትን ፖዚሽን አልተረዱም። በጣም ክሪንጅ ነው አሁን እየሰሩ ያሉት ነገር ለሰው ማለት ነው። እነዚህ ካሜራ ፊት ቁጭ ብሎ ማውራት ውስጥ ያለውን ነገር እንደዚህ ምንም ሳይደብቁ ሼር ማድረግ በጣም ለአብዛኛው ሰው ክሪንጅ ነገር ነው። ግን መድረስ የምፈልጉበት ፖዚሽን ላይ ለመድረስ አንዳንዴ ክሪንጅ ወርዝ የሆነ ኮንተንት መልቀቅ ይኖርባቸዋል። እሱ እንዲህ ሽምቅቅ የሚያደርጋችሁን ኮንተንት መልቀቅ ይኖርባቸዋል። በዛ ነው ኮንሲስተንሲ የሚመጣው። ሌላኛው ደግሞ ያው ከጓደኛ ተረብ ውጭ ደግሞ የቤተሰብ ጫና ደግሞ አለ። በጣም ልክ ናቸው። እዚህ ጋ የምናገረው ነገር ቤተሰቦች ልክ ናቸው፣ ግን ፊልተር እያደረጋቸው አዳምጡ። ሁሉንም ነገር በአንዴ አትሰብስቡ። ምክንያቱም እነሱ የሚመክሯችሁ እነሱ እኔ ባረገው ብሎ የሚያስቡትን ነገር እኔ እንዳልኳችሁ ፋዘር ይመክረኛል። ማዘር ብዙ እንትን አይላትም፣ ግድ የላትም። በጣም ሰፖርቲቭ ነች። ምንም ነገር ላርግ ብላት ይሁን ነው የምትለኝ። ፋዘርም ሰምተኝ ግን ያው እንትን አለ ወርክ ብሊፍ በጣም ኢንግሬቭድ ስለሆነ ጭንቅላት ውስጥ ኳንተምን እንደ ሃርድወርክ አያዩ። በጣም ተለፍቶ ነው ክላይንት መገኘት ያለበት። አንደርስታንድ እሱን። እንዳልኳችሁ ጓደኞቹ የተለያዩ እዚህ ሀገር ያሉ፣ ዩስ ያሉ፣ አውሮፓ ያሉ ሰዎች ይደውሉልኛል። እነሱም እነሱ ብናረገው ብንወስነው ብሎ የሚወስኑትን ውሳኔ ለእኔ ይነግሩኛል። ከዛ ውስጥ በጣም እኔ ያሏሻችሁም በጣም የሚገራርም ኖሌጅ ቀስሚያል። በጣም ማድረግ የሌለብኝን ነገር መከተል ያለብኝን ፓት በደንብ አድርገው አስረድተውኛል። ለዛም በጣም ማመስገን እፈልጋለሁ። ነገር ግን ሁሉም ሰው የሚላችሁን ነገር ዝም ብላችሁ አትቀበሉ። እኔ አቪዳ ነኝ። ይህን ይህንን ቪዲዮ እያየኸው ያለው ሰው የራስህ ፐርሰናሊቲ አለ፣ አንቺም የራስሽ ፐርሰናሊቲ አለሽ። እሱ ሜንቴን የምታረጉት የሌሎች ሰዎችን አይዲዮሎጂ የራሳችሁ ላይ ኢምፖዝ በማድረግ አይደለም። የሚጠቅማችሁን ታያላችሁ። ስታደረጉት የሆነ ገት ፊሊንግ አለ አለ ዊርድ ስሜት ማይሰማችሁ ነገር ከሆነ ድውት አሁን ለምሳሌ የሆነ መጥፎ አመል ካለባችሁና ያ መጥፎ አመል ውስጣችሁ መጥፎ እንደሆነ እየነገራችሁ ከሆነና የሆነ ሰው የምትወጡበትን መንገድ ከነገራችሁ ተከተሉት፣ ያንን ሰው ያ ሰው እናንተ ማድረግ ማፈልጉትን ነገር አውቁሙ አይታችሁታል። ስለዚህ ያንን ሰው መከተል እንደ ሞዴል አድርጎ ያቺን አስፔክት ኦፍ እስ ላይፍ መቀበል በጣም ጥሩ ነገር ነገር ግን ውስጣችሁ አርገው እያላችሁ የሆን ነገርን ገት ፊሊንጋችሁ ማድረግ እየፈለገ የሆነ ነገርን ከዛም በኋላ አንድ ሰው እናንተ አቺቭ ማድረግ የምትፈልጉትን ነገር አቺቭ ያላረገ ሰው መጥቶ የእሱን አይዲዮሎጂ ኢምፖዝ ሊያደርግባችሁ ከሞከረ ሪስፔክትፉሊ ዲክላይን አርጉ። የምትፈልጓትን ፊልተር አድርጋችሁ ውሰዱ። ከዛ ውጭ የራሳችሁን ትሩ ፐርሰናሊቲ አትበርዙ። እንግዲህ ኦልዌይስ ስቴይ ትሩ ቱ ዮርሴልፍ ማንነታችሁን መቼም ቢሆን እንዳረሱ